ይሄኛው አራት ከሞላ በቃ አለቀ ነው ወይስ? አራት ከሞላ እጽዋቱ አለቀ። ለምን ሌሎቹ ሳያልቁ አንድ አይነት ቁጥር አራት እኔ እኮ ሶስት ነበረ፣ ሶስት ሞልቶ ነበረ። አራት አራት፣ ታዲያ ታዲያማ እንደዛ መስሎ አራት እኮ ሶስት እኔ እንዳለ ነበር፣ አራትም ነበረች። ኧረ በቃው እንዲህ

እያላይ ሽር ጆከር። እኔም ወደ ልጅነቴ መመለስ አማረኝ። እንዴት ታምራለች። ሰብ እንዴት ናችሁ? ደህና ናችሁ? በኔጋው ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያው ሰሞኑን ትንሽ በስራ ጫና ምክንያት ላይቭ አልገባውም ነበር። እንዴት ናችሁ? ክራሞታችሁ እንዴት ነበር? እንግዲህ እስኪ ድጋሚ ሞራሌን ቀስቀስ አድርጌ ድጋሚ አሁን ዛሬ ላይቭ እገባለው። ላይቭ ላይ እንገናኝ እው ጆፋ አሁን እኛ ሀገር ወፎች ቢሆኑ እኔ በጥፍራቸውም ባፋቸውም እኔ ደም በደም አድርገውን ነበረ። የውጭ አገር ወፎች የተማሩ ናቸው። እውነቴን ነው ሰው ልጅ አይጎዱም። ግን ገበሬ ከዋፍ ከዋፋት እየተረፈው ነው ሰ ወደ ጎተራው የሚከተው ና ገበሬ ይዘድጋል። ለማንኛውም በአቅራቢያችሁ ላሉ ወፎች ወይም ደግሞ ድመቶች ብትመግቡ አሪፍ ነው ባይ ነኝ። እኔ እንግዲህ ወደፊት እድሜውን ከሰጠኝና ለሀገሬ ካፈቀኝ አዋፋትንና እንዲሁ ደግሞ የተራቡ እንስሳቶችን መመገብ ይሻላል። እየዛሬ ሰው መመገብ ማይሻል የለም።